ናርዲ ሄዳ እንግዲህ ሁብዬን ይቅርታ ጠይቃታለች። እግሯ ላይ ተንበርክካ፣ ተደፍታ አልቅሳ ማለት ነው። ማን ነው ሲያለቅሱ አብሮ ያለቀሰው ማለት ነው። እኔ እንደዚህ አይነት ቪዲዮዎችን ሳይ በጣም ነው የሚከፋኝና ትንሽ ነው የሚበቃኝ። ለማንኛውም እንኳንም ናርዲን ሁብዬ ይቅርታ አለቻት። ሁለት ነፍስም ስለሆነች ይቅርታ ማለት ደግሞ ትልቅ ነገር ነው እና ሁብዬ እንግዲህ የይቅርታ ልብ አላት። እግዚአብሔር ይመስገን ፈጣሪ ብሎ ደግሞ ትዳራችሁን ይመልሰው ነው የምለው። ሰላም ጤና ይስጥልኝ። እንዴት አላችሁ? የትጂቱ ቤተሰቦቼ ሰላማችሁ ይብዛ። ፈጣሪ ሀገራች ኢትዮጵያን ሰላም ያደርግልን እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ለነባሮች መታች ስለምታበረታትኝ ከልባ አመሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ሰውረን እያልኩኝ እንግዲህ ያው ዛሬ ናርዲ ኪራ ሄሉና ሱራ ደግሞ ወደ ወደ ሁብዬ ቤት ቀጥታ ሄደዋል ማለት ነው። እሱም ለምንድን ነበረ የሄዱት? ናርዲ ሁብዬን ይቅርታ ልትጠይቃት ነው ማለት ነው። ናርዲ ጥፋተኛ ነኝ፣ በእኔ ምክንያት ነው ትዳርሽ እየፈረሰ ያለው። እኔና ናሂ ግን ምንም አይነት ግንኙነት የለንም። አሁን ላይ ግን እኔ ያኔ እንደተያይዤ ነው አንደኛ ገንዘቤን፣ ሁለተኛ ደግሞ እወደው ነበረ ብላለች። እንግዲህ በተሳሳተ መንገድ ናሂነኝ በሚል በጓደኛው ተጭበርብራ ተበልታለች ማለት ነው። ግን እውነት እውነት ተበልታ ሆነ ማለት ነው። ናርዲ ከባድ ነው፣ በእውነት ከባድ ነው። እና እኔ እንዲህ ሳያት የሶስት ዓመት ብር የተበላች አይመስልም ባይዘዌ ማለት ነውና። እኔ ብቻ ሁኔታቸውን ሳይ ሁብዬ ያሳዘነችኝ እንጂ ሌሎቹ ደንገጥም አላሉ። ሱራ እና ኪራን አይታችሁ ከሆነ ምንም የደነገጡት ምናምን ነገር የለም ማለት ነው። ሆኖም ግን ለማታቁት ሰው ገንዘብ ባትልኩ ማለት ነው። ገንዘብ እንዴት ሆኖ እንደሚመጣ ከሙቀቱ ጋር ተጋፍጠን ነው የምናመጣው እና ብዙ ነገር ውጣ ውረዳ አለ የሰው ቤት ስትሰሩ በስደት ያላችሁ ያው ስደት ላይ ያላችሁ ታቁታላችሁ ምን ያህል አድካሚ እንደሆነ ማለት ነው። እና በዋዛ አይመጣም። ያ ሰላሳ ቀን ሰላሳ ውጣ ውረድን አይተንበት ነው ደሞዝ የሚከፈለም ማለት ነው። በዚህ መሀል ደግሞ አጭበርባሪዎች ገንዘባችሁን ሲበሉ በጣም ያናድዳል። ይሄ ደግሞ ጥፋቱ የናርዲ ነው ማለት ነው። እዚህ ጋር እንግዲህ እኔ ናርዲ ላይ ብዙ መፍረድ አልችልም። ሆኖም ግን ለማታቀውውቀው ሰው በመላኳ በጣም ጥፋተኛ ናት። እንግዲህ ፍቅር እውር ነው ይባላል ማለት ነው። እኔ በጣም እያሳዘነችኝ ያለችው አሁንም ሁብዬ ብቻ ናት። ለምን መሰላችሁ? አንደኛ ነፍሰ ጡር ናት። እንግዲህ ናሂ ያደረገው ምንድን ነው? ናርዲን ለማዳን ሁብዬን መግደል ነበር ያስባችኋል። እንግዲህ እዛ ጋር ሆስፒታል ተኝታ እያለ ቢያንስ አብሮ እንኳን መሆን ነበረበት። አብሮ ሆኖ ይሄን ጉዳይ ማጣራት ይችሉ ነበር። ዛሬም ሁብዬ ተናግራለች ማለት ነው። ቢነግረኝ ከመጀመሪያው አብር ሆኜ እሱ እንኳን ዝም ቢል እኔ እንኳን አጣራልሽ ነበር። ገንዘብሽን አንቺ እኮ ያጣሽው ገንዘብ ነው። ገንዘብ ደግሞ ተሰርቶ ይመጣል። አንቺ ጤና ከሆንሽ፣ እኔ እኮ ያጣሁት ትዳሬን ነው ብላታለች። የልጆቼን አባት ነው በትክክል ያው ገንዘብና ትዳር አንድ አይደለም ማለት ነው። እንግዲህ ትዳሩ እንዲ እንዲሻክር እንዲፈርስ ያደረገው ናሂ ነው ማለት ነው። መጀመሪያ ቀን ገና እንዳያት ብርጭቆ የሰበረለት ማለት ነው። እና ሁሉንም ነገር መናገር ነበረበት። ቢያንስ እኔ ባለትዳር ነኝ፣ ባለትዳር ነኝ ብሏታል። ግን ልጅቷ በዛን ሰዓት በቃ ወከባው ሲበዛባት ዘፋኙ ምን ብሏል? ከጥንት ጀምሮ ስንመረምረው ጌሾ ብቻ አይደለም ጭብጨባም። ጌሾ ብቻ አይደለም አንጎል የሚያዞረው ጭብጨባም፣ ሲበዛ በጣም ነው የሚያሳክረው አለ። ስለዚህ እሷ እዛ ጋር ወከባ ተፈጠረ፣ ውብዬም ምንድን ነው ማለት ጀመረች፣ ናሂም ግራ ገባው፣ ሄሉም በቃ። ስለዚህ በዛን ሰዓት ነው እንግዲህ እዚህ ጋር ጥፋተኛ ነው። ቢያንስ እውነቱን ነግሮኝ ከአንቺ ጎን ቢሆን ኖሮ ይህን ሀል ክፍተት አይፈጠርም፣ እዚ ጋር ትልቅ ጥፋት አጥፍቷል ብላለች። ናርዲም እንግዲህ ማለት ነው። እና እንግዲህ ያው ናሂን እኔ ስረዳው በክፋት አልነበረም። ይህን ሀል እንትን ይላል ብሎ አላሰበውም ማለት ነው። እሱ እች ልጅ ተጎድታለች፣ እና ያው የአረብ ሀገርን የስደትን ጉዳይ ስለሚያውቀው ሁብዬም፣ ከዚህ በፊት ሰርታ ደክማ ስለመጣች የዚች ልጅ ጉዳት እንዳትጎዳ ብሎ እንግዲህ ከጎኗ ሆኗል። ይህን ያህል ትዳሬ ላይ አደጋ ይመጣል ብሎ ያሰበ አይመስለኝም እኔ አሁን ላይ ስረዳው ናሂን ማለት ነው። ሆኖም ግን እዛ ጋር ሄሉም የሆነ ቃል ተናግራለች። ከፈለገው ጋራ መሆን ይችላል ብላታለች። አሁን ልቧን የሰበረው ሁብዬ እሱን ነው ማለት ነው እና ብዙዎቻችሁ ደግሞ በጣም ሄሉት ውጣ እንዳታስጠጊያት እሷ የትዳርሽ የትዳርሽ መፍረስ አንደኛ ጠንቅ እሷ ናት እያላችሁ ነው ማለት ነው። እና ያው አብዛኞቻችን ክፉ ቃል ባንጽፍ ደስ ይለኛል። ለመሰላችሁ ሄሉ ማለት የናሂ እህት ናት። ሁብዬ ደግሞ የናሂ ሚስት ናት። እዛ ጋር የሚተዋወቁት እነሱ ናቸው። ይሄ ትክክለኛ ልጅቷ በተጭበርብራ ይሁን እኔ ፕራንክ እየሰሩ ይሁን ሁኔታቸው ምንም ሊገባኝ አልቻለም ማለት ነው። አሁን እራሱ ብዙ አልተዋጠልኝም። እንዴት እንደሆነ ታውቃላችሁ፣ ከዚህ በፊት ሁብዬና ናሂ ተጣልተው አብርሽና ሩታ የሆነ ጊዜ ሊያስታርቋቸው ሲሯሯጡ አይታችኋል። ከስምንት ወር በፊት ምናምን ዝቅ ብላችሁ ቢዷቸው እኔና ናሂን እዩ ማለት ነው እና ብቻ እንደዚህ አይነት ነገር አልፎ አልፎ ይሰሩ ነበረ። እነ ናሂ በማጭበርበር ጉዳይ ሳይሆን ፕራንክ እንደበቃ እውነተኛ ነገር አስመስለው ሁብዬም ሻንጣ ይዛው ወደ አረብ ሀገር ለመመለስ ከሪፖርት ሲመልሳት ምናምን ማለት ነው። ያ ያ ሁሉ አለና እኔ ብዙ እንትን አላልኩም። ግን ያው ሄዱ፣ ጥፋት አጥፍታለች። ዋናው ነገር ግን ዛሬ በጣም ሲያለቅሱ፣ እኔም አብሬን ያለቀስኩት ቁም ነገር አብሶ ሁብዬ በቃ ኔ እንጃ፣ ሰፍሰፍ አረገችኝ። ክርስቶስን ለመሰላችሁ ነፍሰ ጥር ሆኜ እኔም አቀዋለሁ ልጆ ልጄ እኔም አቀዋለሁ። ስሜቱ ይገባኛል፣ ግን ለምን እንደሆን አላውቅም እና በጣም እሷ ስታለቅ ስከፍቶኝ እኔም አብሬ አልቅሻለሁ ማለት ነው። እንግዲህ ለሁብዬ ጊዜ መስጠት ያስፈልጋል። እሷ እንግዲህ ጉዳዩን ወደ ህግ የወሰደችው ይመስለኛልና። በህግ ስለታገደ ነው ወይ አሁን ዛሬ ማስተባበያ የመጣችሁት? መጀመሪያ የተነበራችሁ ልቤን ሰብራችሁ ከመሄዳችሁ በፊት ብላለች። እንግዲህ እሷ እንዳትጸጸትና በእሷ ምክንያት ትዳራችሁ እንዳይፈርስ ወደ በፊት ትዳራችሁ እንድትመለሱ ሰላም እንዲፈጠር እንዲሰፍን እንግዲህ ናርዲ ይቅርታ እየጠየቀች ነው። ሁብዬም ደግሞ ይቅርታ ተቀብላለች። እኔም ብቻ ሳይሆን ናሂንም ይቅርታ እንድትባባሉ እፈልጋለሁ፣ ሰላም እንዲወርድ እፈልጋለሁ ብላታለች። አሁ ፈጣሪ ፈጣሪ ሰላሙን ያወርድላችሁ። ሁብዬ ማለት ነው እንግዲህ ጊዜ ስጭኝ ብላታለች። ልመንሽ ወይ እያለቻት ነው። እሷም አዎ ላስብበት፣ ጊዜ ስጭኝ ብላለች። አሁ ጊዜ ስጫት፣ ጊዜ ስጧት፣ አታጨናንቋት። እዚህ ጋር እንግዲህ ሁለት ነፍስ ናት ማለት ነው። እና እኔ ሁብዬ ፈጣሪ እውነቴን ነው። ከጎኗ ሆኖ አትርፏት ነው እንጂ በብስጭት የሆነ ነገር ብትሆን ፓራላይዝ ብትሆን በድንጋጤ ከባድ ነገር ነው። ገብታችኋል። እንግዲህ ባህሌን ልትድሩት ነው እያለች እነሱራንም በጣም ነበር የጨዋችባቸው አይቻለሁ። ቀለበት ገዝታችሁ ካርድ ልሰጡኝ ነው የመጣችሁት ብላለች። በጣም ነው የተናደደችው። እና አይዞሽ ሁብዬ፣ እኛ ከጎንሽ ነን። እውነቴን ነው እኛ እኔ ከሁብዬ ጎን ነኝ። ናሂ ጥፋት አጥፍተዋል፣ በትክክል ሄሎም ጥፋት አጥፍታለች። አዎ እንደዛ ማለት አልነበረባትም።